ከዚህ ከጀርባችን የሚገኘው መንበር ደግሞ የኢትዮጵያውያን ነው። በእግራቸው እየመጡ እነዚ በቆን በጠሮት የሲቻሉ አባቶች ምስኪኖች ናቸው። እነሱ ድዎች አድርገው የበታች አድርገው በዚያ ሲገለገልም ብለው እንዲወጡ ሆኗል። ያው የእኛ መቅደስ የለም ማለት በዚህ ያው እኔ ቅድም ያየ ነው፣ ግን ዘርሰቶ ነው ይሄው ነው። ሌላው ዋና ይዞታው የግሪክ ነው። የዚህ ቦታ መሰረት ግን ሌኒ የቆጠንጅመስና አሁን በቅርብ ከሶስት ጊዜ በላይ አድሰውታል። በቅርብም አድሰውታል። እስራኤል ውስጥ በንግስት ሌኒ ከተሰሩ ቤተመቅደሶች ያልፈረሰው እየታደሰ የቆየው ብቸኛው ይሄ ነው። በልደት ጊዜ በጣም በብዙ መቶ ሺዎች ሕዝብ የሚስተናግደው ነው። እናም ቅርሱም ታላቅ ቅርስ ነው። ከምንም በላይ ግን ጌታ የተወለደበት ሰብአ ሰገል ሰግደው ያመሰገኑበት። እረኞቹም ደግሞ በኋላ ምን ያዋል የእረኞች ሜዳ ሜላ እግዚአብሔር መልአክ እንሆ ጌታ ተወልዶላቸዋል፣ ሕፃኑን ከእናቱ ጋርም ታገኙታላችሁ ብሎ ቅዱስ ገብርኤል አበሰራቸው። እረኞች በዚህ ቦታ መጥተው ከመላእክት ጋር አመሰገኑ። ምን ብለው ስብሐት እግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ። የሉቃስ ወንጌል ምዕራፉ ነው። ስለዚህ ሁሉ ድንቅ ነገር የተፈጠንቱ ቅዱስ ቦታ ነው ያለ ነው ለማለት፣ ይህንን ቦታ እንድንሳለን የፈቀደ ላይ ክብር ምስጋና። አሁን ቅዳሴ ሲጨርሱ ስንገባ በቀኝ በኩል ምን ከላይ መንበር አለ። ከስሩ የኮከብ ምልክት አለ። ያቺ የምንሳለማት ለማት የኮከብ ምልክት ቀጥታ ጌታ የተወለደባቸው ኮከብ ማድረጋቸው፣ ኮከብ እየመራ መምጣቱን ለማመላከት ኮከቡን የቆመው መለከት ያሳየው በዚያ ነው ነው በናፍቆት እንጠብቃለን ተሳልነን።